በስደት ሆናችሁ የቤትና የቦታ ባልተቤት ለመሆን ወላኪን ግን የሚያፈላልግላችሁ ታማኝ ሰው ላጣችሁ እህት ወንድሞቼ ለስደት እህት ወንድሞቼ መድኃኒት እሆናለሁ። ከአላህ ሱብሓነ ወተዓላ በታች ሰበቡን አደርሳለሁ። ያለውን ወንድሜን ደከመኝ ሰለቸኝ ሳይል ደፋ ቀና እያለ ሰዎች እያሸዱለት ወንድሜን ይዤላችሁ ተከስቻለሁ። ሰላም አሌይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የእናት ዩቱብ አድማጭ ተመልካቾች በያላችሁበት የአላህ ስብሐን ወተዓላ ሰላም፣ እዝነት፣ ረደት፣ ሁሉ ነገር አይለያችሁ እያልኩኝ ዛሬም በአዲስ ቪዲዮ ተከስቻለሁ። የዛሬው ቪዲዮ ላይክ ሼር ያስፈልገዋል። ላይክ ሼር እያደረጋችሁ ኢንሻ አላህ ለህት ወንድ ቻችን አድረሱት። በወሎ አካባቢዋ የቤትና የቦታ ባለቤት ለመሆን ያቀዳችሁ በታማኝነት እህት ወንድሞች ያሸዱለት ወንድሜን ይጀላቸው ተከስቻለሁ። በእነዚህ ቁጥሮች በመደወል የቤትና የቦታ ባልተቤት መሆን ትችላላችሁ። በታማኝነትና በማስረጃና በመረጃ የሚሰራውን ወንድሜን እነሆ 0914257198። እደግመዋለሁ። 0914257198 ተጨማሪ 0966388249 ደግሞ አለሁ። 0966388249 በእነዚህ ቁጥሮች በመደወል የቤት ባልተቤት የቦታ ባልተቤት መሆን ትችላላችሁ። ከእሱ አንደበትም ስሙት። ኢንሻአላህ እንድሪስ አብዱ ቲዩብ ሻጮች እና ገዢዎች እየመሰከሩለት ቲዩብ በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና፣ በአውሮፓ፣ በሳውዲና፣ በዱባይ፣ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሁናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሁናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከ ሞተሩለት ዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምበልቻ፣ እንዲሁም ኬሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914257198 ወይም በ0966 388249 ሃሎ ይበሉ። እንድሪስ አብዱ ቲዩብ ሻጮች እና ገዥዎች የመሰከሩለት ቲዩብ። በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ፣ በሳውዲና በዱባይ፣ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሁናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሁናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ። የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምበልቻ፣ እንዲሁም ኬሚሴና ሀርቡ ሕጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914 25 7198 ወይም በ0966 38 82 49 ሃሎ ይበሉ።